አመሰግናለው ሙሉ ስምህንና እንደው የስራ ድርሻ የምትገልጽልኝ? እሺ፣ አመሰግናለሁ። ስሜ ቢያድግልኝ በላይ ይባላለሁ። የአርበኛ ዘመነ ካሴ ከአርበኛ ዘመነ ካሴ የዛን ጊዜ አንተ ነበር ኮይ፣ እንደው ስለነበረው ሂደት ምን ታስታውሳለ? አጠቃላይ ሂደቱን ምታጫውተኝ? መልካም ግንቦት አስራ ሁለት ሁለት ሺ አስራ አራት ዓመተ ምህረት እንግዲህ የተፈጠረው ምንድን ነው በወቅቱ እና ምንድን የሆነው ያው ማለት መንግስት ከወሎ ከዝምቾ ከተመለስን በኋላ ከተመለስን በኋላ በተለያዩ ሰበቦችን የተለያዩ ሰበቦችን እየፈጠረ የተነኩሰን ነበር ማለት በወቅቱ የነበር ነው ባህር ዳር ከተማ ላይ የነበር ነው። አርበኛውን ይዘን እዛን የነበር ነው። እና በተለያዩ ምክንያቶች የተነኩስን እና እኛም ያው ከተንኮሰውን ዱሲል አንዳ ከገባ ወጣ እያልን ወደ ገጠራም ክፍል እናሳልፍ ነበር። ወደዛ እንሄድ ነበረ እና እንግዲህ እውነት ለመናገር ከተማው ላይ ለመቀመጥም የሚከለክለን አንዳችም ነገርም አልነበረን ያው ያለን እንትን ሀሳቦች ችግር የነበረው ማለት ነው። እና ምንድን ነው የተፈጠረው በወቅቱ ነገሩ እንትን እየከረረ ሄደ። ምክንያት መንግስት ወይም አብይ በጦርነቱ አማካይነት ጦርነቱን ተጠቅሞ የአማራ ኃይሎች መነሳታቸውን ያወቀ ይመስለናል። እና ከመወቁ የተነሳ በእንጭጩ ለማጥፋት እንቅስቃሴ ጀመረ ማለት ነው። እንቅስቃሴ ሲጀምር ምንድን ነው ያለው ህግ ማስከበር ብሎ ጀመረ። በዚህ አጋጣሚ እኛ እና መሪያችን በመሪያችን አማካኝነት ወደ ትውልድ ቦታው ወይም ደግሞ ኢዶንጋ አካባቢ ላይ ጎቾ አካባቢ ማለት ነው ወደዛ ወደ እናቱ ሰፈር ያለበት ነው ወደዛ ሄድን ማለት ነው ወደዛ ሂደን ከትመን ባለበት ሰዓት ላይ እንግዲህ ከዕለታት አንድ ቀን ያው እንግዲህ ቀኑ ደረሰ፣ ሰአቱ ደረሰ። ግንቦት አስራ ሁለት ጥዋት አስራ ሁለት ሰአት ላይ ንጋት አካባቢ ማለት ነው። ከሰፈሩ ወይም ደግሞ ከወላጆቹ ሰፈር በቅርብ ርቀት ወጣ ብለን የሆነ ጫካ ላይ አድረን እየተመለስን ባለበት ሰዓት ላይ ነበረ እና የተወሰኑ ተተጓዝም በኋላ ተሰልፈን እየሄድን እያለ እውነት ለመናገር ከመሪያችን አርበኛ ስሚካሴ ፊት ለፊት ሁለት ልጆች ነበሩ። እሱ ሶስተኛ ላይ ነበረ እና እየሄድን በነበረበት ሰዓት ላይ ማንም ሳይ እንደአጋጣሚ እውነት ለመናገር አንገቱን ደፍቶ ማየት ማይወድም፣ በአንድ አቅጣጫም እንደዚህ አተኩሮ መቆየት ማይወድም። አንገቱን ወዲያና ወዲያ ማየት ይወዳል እና በቅጽበት ወደ ግራ ሲመለከት እሱ ወደ በቅጽበት ወደ ግራ ሲመለከት እንደገና የሆነች ውሻ ስትጮክ ወቅት ተገጣጠሙ ማለት ነው። አርበኛው አርበኛ ዘመነ ካሴ ማለት ነው። ሲገጣጠሙ ቆይ፣ ቁም ዋለን ማለት ነው። ከዛ ስንቆም ሁሉም ባለበት ሲቆም ምንድነው ወደ ቁመን እሱ ወዳየበት ስንመለከት ው በወቅቱ የነበረው የአማራ ግንጅ ሀይል ላስ አስታውሳለው ጣና ብጀት ይመስለኛል መከላከያ እንደገና ኮማንዶዎች በትምህርት ያሉት ኸይ በዛ በኩል አስሳ በትንሱ አስሳ እያደረገ ይመለከታል ማለት ሁላችን በዛ ተመለከተ። ከዛ ጠላት እንደመጣ አየን፣ ወደኋላ እንድንመለስ አዘዝን ማለት ነው። ወደኋላ እንድንመለስ ካዘዝን በኋላ ያው ለሱ ሁለት ለመናገር ከተማ ትንሽ አስቸግረው ሊሆን እንዲጫከው ቢሆት ማለት ነው። ለሱ ለዘሜ ማለት ነው። ለዘሜ ጫከው ሁለ ነገሩ ነው። እያንዳንዷን እያንዳንዱ ባንክ እያንዳንዷን ቦታ ለይቶ ያውቀዋል ማለት እና ቶሎ ወደ ኋላ ተመለስ እና እኛም ቶሎ ብለን ምንም ሳይደናግጥ ቦታ ቦታ ቦታ ሲዞን እያለ እያለ እኛ እኔ እሱ ደግሞ ለምንድን ነው አንድ ሺህ ምናምን ሀይል ያሰልፍ? በዛ ሰዓት ያሳየን ባህሪ ማለት እና የት ነው የምንሄደው? ወይ ቦታ ይህ እንግዲህ ከእጅ ቦምብ ጀምሮ እስከ ድሽቃ ድሮስ ያልተተኮሰ መሳሪያ አልነበረም። ያልተጠቆ መሳሪያ አልነበረም። ብዙ ጥሮች ሰምፕል ተባሉ። እኛም አሊፍ ጠንቆየና እየተጠጋ በመጣ በመጣ ሰዓት ነው የመሪያችንን ድምፅ በሰማን ሰዓት ተኩሱ የሚል ድምፅ ሰማን። ተኩስ ልውውጥ ተደረገ ማለት ነው። በዚህ መሀል ላይ የዚህ ታሪክ በተመታቅ ዋና ባለቤት ሲሆና ሲሆ የመራይ ና አካባቢው ከገጠራም እስከ ከተማው የነበረው የህዝቡ የወጣቱ ሞራልና ከመሪያቸው የነበራቸው አሰላለፍ ይገርመኝ ነበረ። እናቶች ሳይቀሩ ነበረ መጥረቢያ ይዘው የወጡት ማለት ነው። እና ያን ኃይል እንደዛ ሆኖ የመጣን ኃይል ከበስተጀርባው እንደመጡበት ሲያውቅ፣ እኛም ያንን የመከላከል እያደረግን ወደኋላ ስናፈገፍግ፣ ጠላት እንደገና አፈሙዝ አዙሮ እኛ እንደማገኝ ሲያውቅ አፈሙዙን አዙሮ ወደ ህዝቡ ተኮሰ። ብዙ ልጆችም ተሰውቷል በዚህ አጋጣሚ አሁንም ቢሆን አንድ ሳላለ ሰው አላልፈውም። ነገር ቢኖር የአርበኛ ዘመነ ከሴ ካሴ ታላቅ ወንድም ንብረቱ ካሴ ከምኝተው በደመነፍስ ተነስቶ ከኋላ የተኮሰው ተርስ አሁንም ቢሆን ከጠላት ኋላ ማለት ነው። አሁንም ቢሆን አእምሮ ላይ ይበራከስ። ያ ነገር ከተፈጠረ በኋላ እንግዲህ እኛ ቦታውን ለቀን ወደ ተሻለ ቦታ ከተንቀሳቀስን በኋላ የድሽቃ ሳይቀር ወደ ህዝቡ የተኮሰ ማለት ነው። ቢሆንም ግን ያንን የድሽቃ ተኩስ እና የብሬን ተኩስ፣ የክላሽ ተኩስ ተቋቁሞ መሪውን ለማትረት የመራይና የአካባቢው ማህበረሰብ ያደረገ ተገልጎ በጅማ አይረሳ ነው። በተመሳሳይ የአርበኛ ዘመነ ካሴ እናት የእሱ እናቶች አልተችም የእኛ እናት ናት ነው ብለን የምናስበው እናታችን ና ያደረገችው እንዴት ሀሳቡ እንደመጣላት ሁላ ለጌታ ታምር ነው። የቀፎን አንድ የመጠና ሀኔታ ሲሆን እዛ የመሸቀ ቆባንድ ንጉ ተገለጦ ላያቸው ላይ እንዲወጣ አድርጋ የተዋጋችበት መንገድ እኔ እንጃ ለታሪክ ለዘላለማዊ ታሪክ የሚቀመጥ ነው ብዬ ነው የማስበው። በአጭሩ የነበረው ሁኔታ ይሄ ነው። ናት ደረግ እስኪ ቢያድጌ ጥሩ እያጫወትከኝ ነው። የመሪያችን ራስ አርበኛ ዘመነ ካሴ ሚና እንዴት ይገለጻል? ያኔ ውጊያው ላይ የነበረው ተሳትፎ እስኪ እሱን አስታውሰኝ። የአርበኛ ዘመነ ካሴ ሚና አንደኛ ሁለ ነገሩ ተቋቁሞ ቅድም ከሱ ጋር አስራ ሁለት ሰው እዛ ላይ ቦታው ላይ ውጊያው ላይ እንደነበረ ሳይሆን አንድ ሺ ሁለት መቶም ወይም ከዛ በላይ ጦር እንደነበረ ማስመሰል ለአክት ማድረግ የመሪነት ባህሉን ያሳየን ነት ለመናገር በትክክለኛ ባህሉ መሪነቱን ያሳየ ባህል ነበረ። በዛ ላይ የጥናትን የስነልኩን ሁኔታ እየተረዳበት የመከላከሉን ውጤ አድርገን በእነሱ ላይ የሞራሉም ሆነ የተኩስ ብርጥር ወስደ ወደ ኋላ እንዴት መውጣት እንዳለብን ሲያሳየ ወይም ሲነግረን ያንን ነገር በዛ ሲገልጸው፣ እውነት ለመናገር አይደለም እኔ እንጃ በምን እንደምንገልጸው አላውቅም። በቃ የአርባ እና የሰላሳ ዓመት የመከላከያ ወይም ደግሞ የወታደር ኤቲክስ ተምሮ የተምሮ የመጣ ሰው እንጂ ዞሮ ወይም ደግሞ በበረሀ ተንገዳቱ ያመገኝ ምድትን አይመስለኝ የነበረውን ነው። እስኪ በስም አስታውሰኝ ከእናንተ በኩል የነበሩ ያኔ አብረው የነበሩ የትግል ጓዶች እነማን ነበሩ? ታሪክ ስለሆነ ስማቸውን ማንሳት መልካ ነው። ያው ከኛ በኩል የነበሩት ያው መሪያችን አርበኛ ዘመነ ካሴ አለ፣ ናቲ አለ። አሁንም የቅርብ ጠባቂው ነው፣ የቅርብ ጠባቂዎች ማለት ነው። አሁን ምጠቅስልህ በሙሉ የቅርብ ጠባቂዎች ናቸው። ናቲ አለ፣ የሸዋስ አለ ሰለሞን አለ፣ ሳህሉ አለ፣ በሪውን አለ። ዛሬ በሕይወት ከአብረ አብሮ የሌለ ጓዳችን ዘሪሁን አለ። ሁሉም ኮማንዶች ናቸው። ሁሉም ኮማንዶች ናቸው። አዎ ጆሲ አለ። ያው እኔ ቢያድግ አለው ሌላ እሱ ባለው የሚባል ልጅ ነበረ። እነዚህ ናቸው ያሉት በአጃቢ ደረጃ ይኸው። ሌላ ገደፈው አለው፣ ታላቅ ወንድሙ ገደፈው አለ። ጀጅ የሚባል ልጅ የእህታቸው ባል ነበረ። አውረን ማለት ነው። እንደ የመጨረሻ ጥያቄ ማነሳለህ? አለ። ያኔ አስራ ሁለት ናችሁ። 2014 ግንቦት 12 ቀን ማለዳ 12 ሰዓት ላይ የገጠማችሁት እንደነገርከኝ ሪፐብሊካን ጋርድ ይሄ ቦኔት የለበሰ የልዩ ኃይል አድማ ብተና ጨምሮ ሰብሰብ ብለው ነው የመጡ። እናንተ 12 ብቻ ነው የነበራችሁ። ዛሬ ከሶስት ዓመት በኋላ ሚሊዮኖች ከጎናችሁ ቁመዋል። ነፍጥ አንግበው ዱሩ ቤቴ ብለው የአማራን ሕዝብ ነፃ ሊያወጣ በርካታ ወጣት ሴት ሕፃን አዛውንት ሳይል ጫካ ላይ ወጦ ፋኖ ሆኖ እየታገለ ይገኛል። ና እንደው ምን ይሰማሃል? ያኔ የነበረውን ክስተት አስበህ ዛሬ ላይ ያለውን የትግል እድገት ስታይ በተለይ የዛሬዋን ቀን ዛሬ እና የትላንቱን ሳገጣጥም ትላንትና ወይም ደግሞ የዛሬ ሁለት አመት ማለት ነው ሶስት አመት ማለት ነው አይደለ? የዛሬ ሶስት አመት ግንቦት አስራ ሁለት ቀን የብልጽግና ጮረው የጨለመችበት ቀን የአማራ ሕዝብ የሶቆቃ ጊዜው የመከራ ጊዜው እያበቃ ትንሳኤው የመጣበት ቀን ወይም ደግሞ የትንሳኤው ችቦ የተለኮሰበት ቀን ነበረ ያለት ማለት ነው። ይኔ እና ዛሬ ላይ ሳሱ ያኔ በቃ የምልህ እኔ እንጃ በቃላትም የሚያትረኛል። በእርግጥ ህዝቡ ወጥቶ በአደባባይ ፋኖ ነገሮ ነፍጣ ያነሳብኛን መሳሪያ ይዞ መቶ ሚታይ ፋኖ ነበር። ያ ነገር ነው ዛሬ ተገብቶ በይፋ ዛሬ የምንለው ማለት ነው። ስለዚህ እኔ ተምንም በላይ የድንግል ማርያም ምድር ማመስለ ታችተዋል ማለት በህይወት አቆይቶ በተለይ በተለይ መሪያችን አርበኛ ዘመነ ካሴን ለእኛ ስጦታችን ነው ምልክታችን ነው አርማችን ነው ብሎም ጥሩ ኢትዮጵያ ኢትዮጵያ እንድትኖረና የመፈታከሪያ አንድነት ሀገር እንድትኖረን ለሚናፍቅ ህዝብ በሙሉ ስጦታ ነው ብዬ ነው የማስበው። ዘመነ ካሴ ማለት ነው ከምቀኞችና ከንትኞቹች እና ለእኔ ዛሬ ላይ ዛሬ ላይ የትላንት ነው ስንትስሉ የምር ነው የምል ቃላት ያጥረኛል። በምን እንደምገለጸው ሁላ አንትን ያጥረኛል። ግን ከምንም በላይ እግዚአብሔር ኢየሱስ ክርስቶስን ማመስገን እፈልጋለሁ። ለምን አርበኛ ዘመነ ካሴን ስለሰጠንና አሁንበት ጤና ስላቆየልን በቃ የእሱ ነው እንትናችን ብዬ ነው የማስበው። የተከበራችሁ አድማጭ ተመልካቾቼ፣ ያዳመጣችሁት የራስ አርበኛ ዘመነ ካሴ ካሉት እጅግ በጣም ታማኝና ጥንቁቅ ኮማንዶዎች መካከል አንደኛው የሆነውን ኮማንዶ ቢያድግልኝ ግንቦት 12 ቀን 2014 ዓ ምት የነበረውን ክስተት በተመለከተ የአይን ምስክርነቱን የሰጠበትን ቃለ ምልልስን ያዳመጣችሁት ወደ ሶስተኛውና የመጨረሻው እንግዲህ ያመራለሁ። አመሰግናለሁ። ሙሉ ስሞትን ማልበል ፋኖ ንብረት ካሴ ይባላለሁ። የአርበኛ ዘመነ ካሴ ታላቅ ወንድም ነኝ። ታላቅደፎም ታላቅ ነኝ። ታላቅ ወንድማቸው ነኝ። ሁለተኛ ታላቅ ማለት ነው። የብረት ጊዜ ታላቃቸው ነኝ። እስኪ ግንቦት አስራ ሁለት ነው ዛሬ በአጋጣሚ እና የዛሬ ሶስት ዓመት 2014 ዓመተ ምህረት ግንቦታ ግንቦት አስራ ሁለት እናንተ አካባቢ ታላቅ ጀብድ ተሰርቷል። ያንን ጀብድ ከሰሩ ሰዎች መካከል ደግሞ ስማቸው ጎልቶ ከሚጠቀሰው ውስጥ አንዱ የእርስዎ ስም ነውና እንደው ያን ሰዓት እርሶ በምን ሁኔታ ላይ ነበሩ? እስኪ ያስታውሱኝ አጠቃላይ ክስተቱን። እሺ አመሰግናለሁ። ያው ግንቦት 12 2014 በወቅቱ እኔ ከመኖሪያ ቤቴ ነው የነበርኩኝ እና ያው እንደ እንደሚታወቀው ወንድማችን ያው አገዛዙ ጋር ባለመግባባት ወደ ጫካ ነው የነበረ እና ያው ታናሽ ወንድሜም በአጋጣሚ ገደፋውም ሌሎችም ልጆች አብረው ስለነበሩ ነበሩ እና ግንቦት አስራ ሁለት ከጠዋቱ አስራ ሁለት ሰዓት ያው ከእኛ ከመኖሪያ ቤታችን ከበስተፀሐይ መውጫ ያው ተኩስ ተከፈተ። ከእነሱ ላይ ከነዘመነ ላይ ማለት ነው። አሁን ተኩስ ሲከፈት ያው በግምት ነው አስራ ሁለት ሰዓት ይሆናል ብዬ ነው ማስብ። ያው እንደ አነጋቱ እንትን እንዳለ ነው። እኛ ከብት ላይ ከብት እዛ ከሰፈር አካባቢ ነው የነበርኩኝ። አሁን ያው ትጥቃ ያለኝ ራሴ ስጋቱ ስለነበረን ኑሮ ሩጭ ወጣሁኝ። ሰዎች ከ ከአሉበት እኔ ከ ካለሁበት የተወሰነ ኪሎ ሜትር ሁለት ኪሎ ሜትር ወይ እንደዚህ ሶስት ኪሎ ሜትር ራቅ ብለው ነው ተኩስ ያነሱት። ያው ቦታችን ጫካ ነው። ይሰማል። አለ አዎ፣ አለሁ። እሺ። እና በዚያን ሰዓት ያው ሩጭ በቅድሚያ ደረስኩ። ስደርስ ያው ተኩስ ልውውጥ ይደረጋል። ግሽቃ ተጠምዷል። ብሬኖች፣ ስናይፐር ምናምን አለ በየቦታው። እዛ እኔ አላቅማማውም መቼም፣ ሮጬ ከላያቸው ተኩስ ከፈትኩኝ፣ ከጀርባቸው ማለት ነው። ምንድ ነበር የያዙት መሳሪያ? እኔ ክላሽና ቋሚ ክላሽና ትጥቅ፣ ያው ሙሉ ትጥቅ፣ መቶ ሀያ ጥይት ይዤ አለሁኝ። ቦምብ፣ ሁለት ቦምቦች ይዤ አለሁ። ያው ሙሉውን ጥይት ነው ተኩ፣ አንዲት ጥይት ስትቀር ነው የወጣሁኝ። መጨረሻማ ከተኩሱ በኋላ ካለቀ በኋላ ማለት ነው። እና ያው ተኩስ ከኋላቸው የሆነ ቀለበት ሰርተው ክብ ቅርብ ሰርተው ተኩስ ያው ተኩስ ሲደረጉ ደረስኩኝ። ተኩሱ ከባድ ነው። ያው ልጆች እሱ ልጆች አሉ እንደዚያ ሲደረግ ደርሼ ከኋላ ያው ተኩስ ከፈትኩኝ። አጋጣሚ የሚገርመው ነገር ልብስ እንኳን አለበስኩም ማሊያ ብቻ እንደለበስኩ ነው የነበርኩኝ። እና ቦዲ ሸርት ለብሼ ነው ራቁቴን ነኝ እዛ ከተኩስ ልውውጥ በቃ ከእስ ገባ ከያው መሀል የተከፈተ ና እንደዚና እንደዚህ ትንሽ እነሱም የእኔው ተኩስ መውጫ ትንሽ ያው ማፈልፋያ እያሰጣቸው ብዬ አስባለሁ። ከዚያ ያው ተኩሱ እንግዲህ እስከ አራት ሰ እስከ አምስት ሰዓት ሻርፕ ተኩሱ ያው ከበባው ቀጠለ። ሀይሉን በርከት ያለ ነው የነበረ። ይሽቃ ይተኩሳሉ፣ ያው በከባድ ይተኩሳሉ። ያው እጅበጅን ተኩሱ ያው ባለክላሹ ና ባለብሬን እጅበጅ ነው ከርቀት ትንሽካ የወረዙ ተኩስ ሰዎች ትንሽካ ጠንደዋል። ከዚያ ያው አጋጣሚ የከተማው ወጣት ከመራይ ሰባት ስምንት ኪሎ ሜትር ትርቃለች ከኛ መራይ። ከዛ ወጣቱ መጣ ያው ጦም ባለፍሶዬ ችወቱ ተከበበ ዘመነ ተብሎ በዛን ሰዓት ያው ልን ያው መውጫ ግንተን ያው ልጁ ሰው እየሆን ምዘን ዘመነን ጫ ያው ወደ ጫካ ገባነ። ከአምስት ሰዓት ሳናቋርጥ ተኩስ ነው የነበርነው እና ጉዳዩ ይሄ ነው። እንደው እርሶ ብቻዎትን ነበሩ እንደነገሩኝ አሁን ቀደም ብለውም ገደፋውና ኮማንዶ ቢያድግልኝ አጫውተውኛል ለብቻ ከጀርባ መሆን እንደው ትንሽ ፍርሃት ስሜት አይፈጥርም? ብቻዎትን ነው ነው ምንም ያሉት የሌሉት ወንድሞች፣ ከዛ ሶስት ነ የሚገርመው ነገር የተወደ ሶስቱ ነ የተወለድ ነ አናሸውጭ ቢሆንም እኔ ሌሎች ሰቶች ቢኖሩም ወንዶች እና እነሱ ከሞቱን የምን ህይወት አለኝ የሚል ነው። በቃ ዝም ብዬ በደመ ነፍስ ነው ነፍሴንም አላውቀውም

በርካታው መሳሪያ በኋላ ከኔ ላይ ነው ያሰሩ ሰወጣ ጀምረው ለማስቀረት ቤቴ እንኳን መኖሪያ ቤቴ ያው ከጥቅሙ ጥሆነ የቀረ ያው በጣም ብትንትኑን አወጡት። ቦምብም እወጣሉ ያው ቦምብ ወረወርኩባቸው። እኔም ለዚህ ያው የተኩስ ድምድም ያው ስናድግም ጭንቅ የለብንም እንደዚያ ሆነ። ከዛ ያው እየመራቸው የመጣ ኢንስፔክተር ፖሊስ ተመታ፣ ተመቶ ከፊት ወደቀ። ከዚያ ያው ሌሎች መከላከያዎችም የመጡት ኃይሎች በርካታ ደ እንዲሁም የሚገርመው ነገር እኔ ከኋላ ነኝ። ኔ ወደ እነሱ ሰሄድ እነሱ ተማ ብዙ አስከሬን አግኝቻለሁ። መጥተው የጣሏቸውን እነሱ ማለት ነው። ይህነ ዘመነ የሄዱትን ከኋላ ነው የምከተል እኔ። አዎ አስከሬኖች ወድቀዋል። ያው እነሱም ተደራግጠው ከኋላ እኔ በጣም በጣም እተኩሳለሁ። ብያለሁ መቶ ሀያ ጥ ብያለ ጠብቄ በቃ ለኢላማ ነው ታርጌት ነው የምተኩስ እየተኮስኩ የወጣሁ ኢላሜን ከበባ አደረጉ። ያው ቦታውም ጥሩ ነው ቦታ ያው ስለማውቀው ቦታውን ቦታችን ደንጋማ ነው ቦታ እያሉ አልተገኘኋቸውም። በጥረት ነው በጥረት ነው ከእነሱ ልደርስ የምችል በርካታ ኪሎ ሜትር ያው እንደቀረው ሲያውቁ እነሱም በጣም ይታኮሳሉ ብለው ብለው በ በግድ ነው ከነሱ ሊደርስ ይመቻል። ቆይቼ ከሁለት ሰዓት ቆይታ በኋላ ነው ከነሱ የተገናኘ። በሂደቱ ላይ የመራዊ ወጣት፣ በተለይ ወጣቱ ሚና እንዴት ይገለጻል? ቀደም ብለው አንስተውልኛል፣ እንዲያው ምን ያክል አግዟችኋል? በጣም በጣም ማለት እነ ወጣቱ ባይመጣ ኖሮ እኛ የመውጣት ኃይላችን በእርግጥ ከአዴትም ከአዴትም መጠው የተወሰኑ ልጆች ከጀሯችን ደርሰዋል። ከአዴት ተነስቶ መኪና በብራቃት አድርገው መጠው። ነገር ግን የመራ ወጣት ባይወጣም ባይደርስ ኑሮ አጠቃላይ ሕዝቡ ሴቱ ሳይቀር ነው የመጣ። ቆመጥና፣ ፌሮ፣ አንካስ የተለያየ በቃ በባዶ እጁ አካፋ ሁሉ ይሄ የእንትን አካፋ የአርሶ አደር መሳሪያ አካፋ ሳይቀር ዘሆነ የመጡ የእርሻ መሳሪያ መሳሪያ እና እነሱ ባይመጡ ኑሮ እኛ የመውጣት እድላችን በጣም የቀነስ ነበር። እያሰብን ነው። ምክንያቱም ወጣቱ መጥቶ በላያቸው ላይ ሲገባ ጥሩምባ ነፍቶ እየጮኸ ከእኛ እኛን ሽዋቡ የነበሩት ወደኋላ መሳሪያ ወደ አፋ ወደ እነሱ ማዞር ጀመሩ። ከዚያ እኛ ትንሽ መጀመሪያም ያሁን ተኩስ ከፍት ትንሽ አደናገጥኋቸው። ያው ክፍተት ፈጠሩ። ሲቀጥል ደግሞ ወጣቱ ሲመጣ ደግሞ አንድያቸውን ተደናገጡ ደግሞ እና በጣም አግዞናል ብዬ ነን አስብን መሪያ ወጣት ላመሰግነው የሚገባ ደጃ እንዳልከው እነ ኮማንዶ ሰለሞን፣ እነ በሪሁን አበራ፣ እነናት የሚሏቸው ልጆች እነ ዘሪሁን የሚሏቸው ነበሩ። ጥርጡር ጠንካራ ጠንካራ ኮማንዶዎች አሉ። አውሬዎች ናቸው። በጣም ሲያደራርቡት ና ያረፈሉ እና ጉዳዩ ነው። እሺ ግንቦት አስራ ሁለት ሁለት ሺህ አስራ አራት ዓመተ ምህረት የተደረገውን አስገራሚ ጀብዱ በተመለከተ ለሰጡ ቃለ ምልልስ የአርበኛ ዘመነ ካሴ ታላቅ ወንድም ፋኖ ንብረቱ ካሴ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ይቴ አመሰግናለሁ። ክብራን የብላክ ላዮን ሚዲያ አድማጭ ተመልካቾች እንግዲህ ያዳመጣችሁት ግንቦት 12 ቀን 2014 ዓ ም የአብይ አህመድ ነፍሰ ገዳይ ቅልብ ሰራዊት ራስ አርበኛ ዘመነ ካሴ የትውልድ ቄ በማምራት ቢችል አርበኛውን ማርኮ ለመመለስ አሊያም ደግሞ ግዳይ ጥሎ እየፎከረ ለመመለስ ወደ ስፍራው አቅንቶ የገጠመውን ታሪካዊ ሽንፈት አስመልክቶ ዛሬ ግንቦት 12 ቀን 2017 ዓ ም ሶስተኛ ዓመቱን ምክንያት በማድረግ ከሁለት ታላቅ ወንድሞቹ ማለትም ከራስ አርበኛ ዘመነ ካሴ ሁለት ታላቅ ወንድሞቹ አርበኛ ገደፋው ካሴ እና አርበኛ ንብረቱ ካሴ እንዲሁም አርበኛው ካሉት እጅግ በጣም ታማኝ ኮማንዶ ጠባቂዎች መካከል አንዱ ኮማንዶ ቢያድግሊ ጋር ያደረግኩትን ቆይታ ነው ያዳመጣችሁት። ብላክላዊ ሚዲያ በየዕለቱ የሚለቃቸው አዲስና ትኩስ መረጃዎች ወደ እናንተ እንዲደርሱ ዩቲዩብ ቻናሉን ሰብስክራይብና ሼር በማድረግ እንድትከታተሉ ጋብዛለሁ። ቸር ያሰማን።